የወባ መከላከልና መቆጣጠር ስራዎችን ውጤታማ ለማድረግ የሕብረተሰብ ተሳትፎን ማሳደግ ይገባል። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን እንደ ሀገር ያለውን የወባ በሽታ መከላከልና መቆጣጠር ስራ በሰው ኃይልና በፋይናንስ አቅርቦት በመደገፍ እየሰራ ነው። ተመልካቾች ይህንን መነሻ በማድረግ ተጨማሪ ማብራሪያዎችና ጥያቄ ለመጠየቅ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እዚህ ስቲዲዮ እንግዳ ጋብዘናል። እንግዳችን አባተ ወልደ ስላሴ ወልደ ትንሳኤ ይባላሉ። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሜዲካል ኢንቲሞሎጂስት እና ተመራማሪ ናቸው። እንግዳችን ጥሪያችን አክብሮ ዚህ ስለተገኙ በቅድሚያ ከልብን አመሰግነው። በጣም አመሰግናለሁ። መልካም እንግዲህ፣ እንደ ሀገር አሁን ላይ ያለው የወባ ስርጭት ሁኔታ ምን ይመስላል ከሚለው ጥያቄ እንጀምር እስቲ። እሺ፣ አመሰግናለሁ። እንግዲህ ባለፉት አመታት ወባ ትንሽ ቁጥሩ ጨምሮ ነበረ። ነገር ግን ከነሱ ካለፈው አመታት ጋር ሲወዳደር በጣም አሁን መሻሻል ይታያሉ። ምክንያቱም ይሄ እየተካሄደ ያለው የመቆጣጠር ስራዎች በታላቅ ጠንካራ ሁኔታ እየተሰራ ስለሆነ አሁን ላይ በፊት ከነበሩት ጋር ሲታይ በጣም ቀንሷል ማለት ነው። በክልሎች ሁኔታ ተጋላጭ የሆኑ አካባቢዎች እንዳሉ ይታወቃል። በዛ ምክንያትም ህይወት እስከ መጥፋት የደረሰባቸው አጋጣሚዎች እንዳሉ ምንሰማለን። ጥቆማዎችም ይደርሱላሉ ይደርሳሉ ወደ ተቋማችን እና እዛ ስ እየተደረገ ያሉ ድጋፍ እንግዲህ ወባ እንደሚታወቀው ስርጭቱ እንደ ሀገር ነው ምክንያቱም እንደሚታወቀው የኢትዮጵያ የመሬት አቀማመጡ በጣም ውስብስብ ነው። ስለዚህ ብዙ ለተጋላጭነት እንትኖችን የሚያስፋፉ ነገሮች በጣም ሰፋ ያሉ ናቸው። ስለዚህ ማህበረሰቡ አለ እንዲሁም ደግሞ ያቀማመጡ አለ። በዚህ ተከትሎ ደግሞ በዋናነት የሚታየው የትንኙ መራባት ነው። ከዚህ ጋር ተያይዞ ደግሞ የሰዎች እንቅስቃሴ የትንኙ መራባትን መወድ እንዲጨምር ያደርገዋል። ና እነኚህን መሰረት በማድረግ ስራዎች ይሰራሉ። ስለዚህ ለነዚህ ተጋላጭ ናቸው የሚባሉ ቦታዎችን በሙሉ ተለይቶ የመቆጣጠር ዘዴዎች በተለይ ትንኙ ላይ ወይም ደግሞ አምጪ ተዋሲያኑ ላይ ትክክል ስራዎች እየተሰሩ ይገኛሉ። ስለዚህ ሁሉም ተጋላጭ የሆኑ ቦታዎችን ተደራሽ ለማድረግ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትም በተለይ ይሄ ወረሽኝን በመከተል እዛ ቦታ ላይ ትልቅ ስራ እየተሰራ ይገኛል። ስለዚህ አካባቢዎች እየተለዩ ነው የሚሰሩት። ሌሎቹ እንግዲህ ኢንተርቬንሽኑ የሚካሄደው ወይም ደግሞ የመቆጣጠር ዘዴው የሚካሄደው ቦታዎችን መሰረት ያደረገ ነው። ምክንያቱም ይሄ ዩኒቨርሳል ወይም ደግሞ ጠቅላላ እንትን የለንም፣ ከቨሬጅ የለንም። ስለዚህ ያንን ታርጌትድ የሚባል ኢንተርቬንሽን ነው የሚካሄደው። በዛ መሰረት ተጋላጭ የሆነቱ በመለየት የመቆጣጠርና የመከላከል ፕሮግራሞች እየተካሄዱ ይገኛሉ። እንደ ምናልባት ከግብአት አቅርቦት ስርጭት ጋር በተገናኘ በአጠቃላይ በማህበረሰቡ ግንዛቤዎች ውስጥ የሚከናወኑ ተግባራት እንዴት ይገለጻሉ? እንግዲህ ወባን ለመቆጣጠር ትልቁ ስራ መሆን ያለበት ማህበረሰቡ ላይ መስራት ነው። ማህበረሰቡ አብሮ ማይሰራ ከሆነ ምንም አይነት ተግባራዊ የሚደረግ ነገር የለም። ስለዚህ በዋናነት የሚሰራው የህብረተሰቡን ወይም ማህበረሰቡን በማነሳሳት የመቆጣጠር ተግባራት ላይ በደንብ እንዲሳተፉ ማድረግ ነው። ይህንን ለማድረግ ደግሞ ምን ይፈልጋል? የግንዛቤ ማስጨበጫ ስራዎች መሰራት አለባቸው። እነሱ አንደኛው አካባቢውን እንዴት መቆጣጠር እንዳለባቸው፣ ይህን እናስተምራለን። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብዙ ስልጠናዎችን ይሰጣል ማህበረሰቡ ጋር ወርዶ። ስለዚህ እነኚህ በማሰልጠን ነው ተግባራዊ የሚደረገው። ማህበረሰቡ ትልቅ ተሳትፎ አለው ወባ መቆጣጠር ላይ። ስለዚህ እንዲቀንስ የሚያደርገው አንዱ ያ ነው። ስለዚህ ግብአቶችም ያሉትን በቂ ሊሆኑ አይችሉም፣ ግን ባለን አቅም መሰረት እነኛን ተደራሽ እንዲሆኑ እያደረግን እንገኛለን። እንደው በመጨረሻ የተገኘው ውጤት እንዴት ልንለካው እንችላለን? የተገኘው ውጤት እንግዲህ በፊት የሚመጣው ታማሚ ቁጥር በጣም እየበዛ ነበረ። አሁን ግን ያ ቁጥር ቀንሷል። ጤናማ አካባቢን በመፍጠር በሽታዎችን ወይም ደግሞ የወባ በሽታን መቀነስ ከቻለን ይሄ አንዱ መለኪያ ነው የሚሆነው። ስለዚህ ሁሉም ህብረተሰብ ከወባ ነጻ ከሆነ እንግዲህ እየተካሄደ ያለው የመቆጣጠር ፕሮግራም ትክክል መሆኑን እናረጋግጣለን ማለት ነው። መልካም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሜዲካል ኢንቶሞሎጂስትና ተመራማሪ አቶ አባተ ወለስንሳይ እዚህ ስቱዲዮ ተገኝቶ ለሰጡን ማብራሪያ አመሰግናለሁ። በጣም አመሰግናለሁ።